በቃ ጂጂ ኪያ ኦሮሞ አይደለችም፣ ተሳስታችሁ ነው። ያቺ ጂጂ ኪያ ኦሮሞ ሞታለች። ካሁን በኋላ ስሜን እንዳታነሱ፣ ትግሬዋ ጂጂ ኪያ በሉ። እግዚአብሔር ምስክር አም ትግሬ ትግሬ ነኝ። እስቲ ጥሉ በ ከአእምሯችሁ ውጥ አድርጓል። ትግሬ ነኝ፣ ኢትዮጵያዊ ነኝ። እኔ ኦሮሞ የሚባል አላቅም፣ በዘሬ በደሜ የለም። ጥሉኝ እንድትጠሉኝ አደለው እኔ ኦሮሞ አደለው ኦሮሞ አይደለም። በቃ አሳዝናችሁኝ። ግን የታገልኩላችሁ ኦሮሞ በሆን ኖሮ ኦሮሚያ ኮማር ነበር። ኦሮሞ በሆን ኖ አያችሁ እኒም ሞር እኔ የማዳምጠው ትግረኛ ነው። ለመሰላችሁ ትግሬ ስለሆንኩ ደሜ ውስጥ ትግሬ ነው ያለው። ኦሮሞ የሚባል ደሜ የለም። በቃ ስሜ እንዳታነሱ አም ትግሬ። አሁን እመኑ። እኔ ራሴ በራሴ ጊዜ ትግሬ ሆኛለሁ። ጌራሬር

ነው ዘመን ብንሆን ይሻለናል። አባና ወሸላም ሲያቶ ኦሮሞነታችንን ይቀማሉ። ስልጣንም ሲያቶ ኦሮሞነታችንን ይቀማሉ። ለወሸላም ዳኛ ሆኜ ለምንድን ነው የሚባለው? ምንድን ነው ያሉሽ? አሁን ትላንትና ወዲያ ጀምሮ ያወራሉ እሰማለሁ እሰማለሁ አሁን ይመስለኛል ሚዲያው ላይ ኦሮምኛ የሚያወራ ፔጅ አተዋል መሰለኝ፣ እና ሲያዩ እዛ የሚገቡበት የለም። ሌላው ቤት እንግዲህ ብዙ ሰዎች ይሰበስባል። ምናምን ምናምን እነሱ እንደ ወፍ ሲሉ የሚያዳምጣቸው የለም ገባ። ሌላው ቦታ ሞቅ ሲል ሙዚቃው ምናምን፣ ያ ይመስለኛል ያምራቸዋል፣ መሄጃ የላቸውም አይደለ ስለዚህ ያችም ጋር ሲሄዱ በሰዓት የማይገናኙ አይደለ። ከአሜሪካ እና ከአውሮፓውያኖቹ ምናምን ጋር ይመስለኛል ቅናት ይዟል። እኔ እንደዛ ነው የምለው። ወይ ደግሞ የሆነ የተሰጣቸው አጀንዳ አለ ገባ፣ መንቀሳቀስ ያለበት ወይ እንግዲህ ወይ ከዚህ ከብልጽግና ይሆናል ወይ ከሆነግ ይሆናል። ማን ያሙቀው ቢባል ቢባል ቢባል ቢባል መሞቅ አልቻለም። የልጅቷ እንኳን ሞት ሊሞቅ አልቻለም ገባ። አማራውም አያነሳም ደስ የሚለው ሰው ነቅቷል። አማራውም እንዲያሟሟቅላቸው ፈልጎ ነበር። ገደላት ገደለ፣ ገደላት ገደለ ተብሎ እንዲባልላቸው ፈልጎ ነበረ። ዝም አሏችሁ። አሁን እዚህ ጋር የሚነሳ ነገር ሲጠፋ ወደ እኔ መጧል። ምን ብለው አማራዎች እያጠቋት ነው ብለው። እኔ አላጠቁኝም። ያጠቃችሁኝ እናንተ ናችሁ። ን ግን ጂጂ፣ እኛ በትንሿ አንሸነፍም። ለምን እኛ የእኛ ነሽ

ችግር ሄደሽ ቪዚት አድርገሽ መመለስ ትችያለሽ፣ ግን ሂጅ በዛ እቀራለሁ ማለት አንሰማሽ፣ መቼም የማይደረግ ነገር ነው። እረፊ ብዬሻለሁ፣ ረፊ ዋ፣ ግደፍ። የእኔ እናት፣ እንደዚህ እኮ የዋስተኝ እኮ እኔ ነገር አደለ። እንደውም ተሳስቼ ነው ያስገባው። ከአንተ ጋር እራሱ ማውራት አልፈልግም።

ልነግርሽ የምፈልገው ምን እንደሆነ ታውቂያለሽ። አንቺ ከማንም በፊት ነበር። ሶ እኔ ምን ተለወጥኩ? እኔ እኮ ስለ ፖለቲካ እያወራ አይደለሁም እኮ ጂጂ። እኮ ኮትሜ በሬሉ መገደል፣ መቀጥቀጥ፣ መሰደር እያልኩሽ አለው ጂጂ የዓላማ ልዩነት የሌለበት የማይከበርበት ተሳድበን ሳይሆን በቃ በቃን ስንል የማንከበርበት፣ በቃኝ በቃኝ በቃኝ ማረፍ አለብኝ፣ ወይ አሞኝ ሊሆን ይችላል ወይ ዶክተር፣ አንድ አመት ነው እኔ እኮ አንዳንድ ጊዜ በጣም ታስ ምናልባት ካንሰር አለብሽ ተብዬ እስከሆነ፣ ኧረ እንዳይኖርብሽ በጌታ በ እውነቴን ነው የምላቸው እኔ አንዳንዴ ሳስበው እን ይቺ ልጅ ምናልባት ምን ሆና ነው እንዲሆነች የምትሆነው ብሎ የሚጠይቀ እንደ ጓደ ሁሌ የራሳችሁን ጥቅም ብቻ ነው የሚያንበቀ የሚያስቀድሙት ጂጂ ምን አንዳንድ ጊዜ ጂጂ ምን ሆነሽ ነው ብሎ እንኳን የሚጠይቃችሁ ለምን እንደዚህ ለምን ደከመሽ ወይ ለምን ምን ሆነሽ ነው ምናለት ምን ኖረው ሁለት ዓመት ሲሆን በቃ ላይፍን መኖር ፈልጋለሁ ስላችሁ እኔ እንደመጠበቅኩት ሌላ ነገር ጭራሽ የሆነ ቶፒክ ሲመጣ እሱ አልተናገረችም ብለ እኔን ቅጥቅጥ ቅጥቅጥ የፈረደበት የሰጡን ኦሮሞነት ያለ ይመስል። እሺ ደግሞ ኦሮሞ ቢቲሽንሞ ትግሬዳ በቃ ትግሬ ነኝ። እግዚአብሔር ምስክሬን ነው ትግሬ ነኝ። ትግሬ ነኝ። አጣትነት አይደለም ትግሬ መሆኑ ጂጂዬ፣ ለእነሱማ እንደዛ ነው ከኦሮሞ ቤት አጣትነት አይደለም። ግን አጀንዳ ያላት ኦሮሞን ለመበጥበጥ ከማንም በፊት ነበር ምናምን አመት ሶሻል ሚዲያ ላይ ከማንም ቀድሜ ሲነበር ሰው እና እነኛውን አዲስ መጤናችሁ ሶሻል ሚዲያ አዲስ ቃሚ ሱካሪ ያበዛል ተባለ። ወጥቶ እየጮሁ ያሉት እዚህ በሙቀዋ እንደ ቃሚ ሰው

አንቺ ስስቅ ነው የሚያምርብሽ፣ ሲጨሰጠው እንጂ ያልተቀበልኩም። ከኦሮሞ ለኦሮሞ የሰጠሁትን ማንም አልሰጣችሁም። እኔ የሰጠሁትን ተሰራባችሁ፣ ገንዘብ ሰሩባችሁ። እኔ በእናንተ ገንዘብ አልሰራሁም። ያለኝ ና ያጣወት ደርሳለች የተባለች እና በቃ ጂጂሽ

አሁን ኦሮሞ አይደለሁም፣ በቃ ስለዚህ አትመጡብኝም ማለት ነው። እኔም ኦሮሞ አይደለም እኮ ጂጂ። እኔ ኦሮሞ አይደለም፣ ትግሬ አይደለም፣ የተኛውም ኢትዮጵያዊ አይደለም። ሰው ነኝ፣ በሰውኛ እየኖርኩ ነው። ሰው ሰው ሲሆን እርስ በራስ ይከባበራል። ስለ ሰውኛ ብቻ ነው የምናወራ። የኔ ይበልጣል የሱ ይበልጣል የለም። ገባሽ? ሰውንን መኖር ብቻ በቂ ነው። ገባሽ? የየትኛውን ብርሃን መጣምኛ እኔ ኦሮሞን ክሌም አላረገ። እኔ በጉድፈቻ መልክ ወስዶኝ ሊሆን ይችላል። አሁን ጠባሴን ላሳይሽ፣ እዚ ጋ ወላይታን አሁን እዚ ጋ ጠባሰውን እያይሽ እኛ ጋ አሁን ተረት አለ፣ ጦሲሚና ሰደግና ይላሉ። ፈጣሪ ሰጠው ሰው አይከለክልም። ለዛ ኩራበታለሁ። ማንም አልሰማም፣ ገባህ በጠባሳ ጅም አልሰማም ማለት ነው። ለዛ ብሄርሽን የምታውቂ ከሆነ ወደ ብሄራችን እንሄዳለን ተያይዘን። እኔ በቢጫ ፌስታ ይኸውልሽ፣ በጥቁር ፌስታ ላይ የመጣሁት በቢጫ ፌስታ ላይ ቀጥም የወደ ዘመዶች ችግር የለው። እንዲህ በቃ ተያይዘን ችርስ እየተባባለን እኔ አንቺ በምንባስ እኔ በባስ ነው ተጎዳችሁ ብለን ነው እንጂ ወደ

ጓደኞች እዛ ተኩሰው ይሞታሉ። አንተ እዚህ ትላል እከክ ጂጂ ግን ማለት ነው። እኔ ምን እንደተመኘ ሁሉ ታውቂያለሽ አንቺ። በእውነት እንደዚህ በሴትነትሽ እንደዚህ ሙሉን የሚያንቀጠቅስሽ ወንድ ብትሆኚ ያስበሻል። በኢየሱስ ከዛ በሆነ ላይ ለመጨረሻ ጊዜያችን ማለት ነው ሳሳልፍ አንዱ ትላንትና ሌላ ሲሰድበኝ ከነሱ ጋር ሲሰዳደብ ከሁለት ቀን በፊት በቃ፣ እድሜ ልኬን እኔ ቁጭ ብዬ መልስ ስሰጥ ገኛው ደግሞ ወደዚህ ያል እነዚህ ደግሞ ይባስ ከየት መጣ ሳይባል እንደ ቦምብ ዱብ ይልባሃል። አከስ ነኝኮ ይሽን ማከስ ማንን ነው ጠንቅቀሽ የምታውቂው? እኔን እኮ ነው ጂጂ። ደግሞ ካብረን ያሳለፍ እኮ ከኔ ጋር ነው ጂጂ ለመጨረሻ ጊዜ ይኸውልሽ፣ ሸራቴን ምግብ እራታችን እንብላና፣ ቦሌ ላይ እንጨፍራለን። የወረ ቦሌ በሚለው እንጨፍርና የመጨረሻችን እኔ ወደ ወላይታ፣ አንቺ ወደ ትግራይ። ተስማማሽ? ቆየ ወጣሁ፣ በቃ መጨረሻ ጊዜ የት ምን አይነት አሪፍ እንትን አለ አሪፍ ጭፈራ ቤት ምን አይነት አለ አዲግራት ላይ አንጨፍርም እንዴ ምን አስገደደን እዛ ድረስ እንሄዳለን እዛ እኔ እኮ አንቺ አሁን ትግርኛ ትችያለሽ እኔ በትግርኛ አልችልም የወረቦ ላይ ይከፍታሉ ምን የወረቦ ላይ ይከፍታሉ እዛማ ዜሮ ዜሮ ነው የሚከፍቱት ዜሮ ዜሮ ነው ደግሞ የት ትግራይ ነው ምንድነው ሙዚቃ ደግሞ ከኛ ይበለጣል። በትግረኛ ትጨፍራለሁ። ትግረኛ እየጨፈርኩ ወደ ቀሮ ሄድ እኔ የማልመለስበት ቦታ ላይ አላወራምም። በቃ ከሄድኩ ነው የሚመለስ ናት አይደለም። ከልቤ አም ትግሬ፣ በነገራችን ላይ ትግሬ ቀና ብለ ወደዚህ ጨርሻል። ወደኔ ጋ እንትን ነኝ። አዴግራት አዴግራት ኪዳኔ ብላችሁ ጠይቁ። ዋናው ምንም ምንም ሰላም ነው የምፈልገው። ወደ ሀሳብ እየቀረበች ነው። አደግራት ወደ ሀሳብ ትቀርባለች።

መቼ ነው ሰላም? ሌላውን መምታት ሲያቅታቸው ይመጡና በቃ አንተን ነው በቃ ግን ፍቅር እየሰጡች ነው ሁሉ። ይህቺ ልቡ እኮ ልቡ እኮ እያላችሁ ጻፉ ሁሉ ሁላቸው ምዚጋ ጽፉእ ልቡ እኮ እያላችሁ ጻፉ። በልቡ እኮ የምታለል አሁን በልብ ቅርጽ እስቲ አስቸግሩት። ይህ ኮሜንት ተው በቃ ሌላ ነገር አትጻፉ። እና በልብ ቅርጽ ቀይ በቀይ አድርጎ ስ ቀይ በቀይ ቀይ በቀይ አርጉት። ቀይ በቀይ የልብ ምልክት አዎ፣ ጎበዞች። ተቃጠልኩኝ፣ እግዚአብሔር ይመስገን። የልብ ምልክት ብቻ ነው የምጽፉት። የልብ ምልክት ቴንኪው። የልብ ምልክት የሌሎቹ ሚቱ አደርጋቸዋለሁ። የልብ ምልክት ጎበዞች፣ ጎበዞች። ጂጂ ከንኩ፣ ጂጂ ኮ፣ ጂጂ ከንኩ። የልብ ምልክት ነው የተባላችሁት። ቀይ በቀይ ነው። አረንጓዴ ቢጫ ቀይ እንዳታደርጉ ግን፣ ቀይ በቀይ ብቻ ነው። ምን አይነት እንደምወደው ዝም ብለሽ ኮሜንቱ። ኦሮሞ ነው ብላችሁ ነው ሁሉም አይደለም። ግን ፍቅሬ ሁሉም ኢትዮጵያዊ ነው። እኔን የሚያዳምጥ አልፈልግም። እኔ ሁለተኛ አልገባም። እንደዚህ ነገር ሁለተኛ አልፈልግም። ሰውነንሌ የልብ ቅርጽ ብቻ ነው የተባላችሁት፣ ሌላ ነገር አትጻፉ ሌላ ነገር አትጻፉ። መቃጠል መቃጠል የልብ ምልክት ዛው ደግሞ ቢመጡት እዚ ል ቦይፍሬንዳቸው ሲጣሉ ይመጣሉ ሀንድረድ ፐርሰንት ሹ ሌ ባሎቻቸው ጋር ሲጣሉ ከስድስት ወር በኋላ ሲቃጠሉ መጥተው ነው በቃ እኔን ነው አታክ የሚያደርጉት። እኔ እኔ ደስተኛ ነኝ። በጣም ሰላም ህይወታል፣ ደስ የሚል ህይወታል። ምትቀኑ ከሆነ እንግዲህ እግዚአብሔር የኔን ህይወት ይስጣችሁ። መጀመሪያ እኮ ሼር አደረጉልኝ አያውትና ለምን ሼር የሚያደርጉልኝ? ምን ላረግ ነው ሼር የምታደርጉልኝ? የታወቃችኋል። ካልመጣሽ ነው አልመጣም። ምን እናንተ ጋር አሁን በብልጫ እናደርግ በቃ ወደ ኦሮሚያ ትምጣ የምትሉት የኦሮሚያ ባንዳ አልፈልግም። እግዚአብሔር ምስክሬ። ወደ ትግራይ ትምጣ የምትሉት ደግሞ የትግራይ ባንዳ አልፈልግም። አልመጣም። ግን እኔ ከዚህ በኋላ ኦሮሞ አይደለሁም። አልመጣም።

እየቀለድኩ አይደለም። እኔ ለመዱት ገባ እየቀለድኩ አይደለም እኮ በማንነት በአይደንቲቲ እኮ ማፈር የለብህ፣ ልትኮራ ነው የሚገባ። እንደ አፈር አይደለሽ የሚሉ ግን እንደ